ነገር ሊጋ ላስተዋውቃችሁ ፈልጌ ነበር። አንተ ግን ቃልህን አታከብሩ። አሁን የፈለግሽውን መናገር ትችላለሽ። ብላይን ታቆርፋለህ? ሰላም ሰላም፣ አቤት ሃይዬ እስኪ ስልክ ያገብኝ። ሰላም የተፈጠረ ነገር አለ እኮ ነግሬሃለሁ ናቴ እንደ ወንድም ጠጋ በልና የተፈጠረባትን ያለችበትን ሁኔታ ጠይቃት። ማን ያውቃል፣ ምናልባት ልትነግረው የምትፈልገው ነገርም ሊኖር ይችላል። እሱስ ይከብድሻል። አሁን ግን መሽተዋል። በአሁን ነገር ሳ ነገር ቺ በደንብ አናግራታለሁ

እናቴንምዬ እንደ ሰው ሳትስቅ አንድ ቀን ሳይደላት፣ አንድ ቀን ሳይደላት፣ ባክ ጌታዬ ሳያልፋት ትግደላት፣ ሳያልፋት ትግደላት የተሳቀቀች ኑሮ እያባዘናት ኑሮ እያባዘናት አመታት ተቆጥረው አለፉ። ዘመናት አለፉ ዘመናት እምዬ ሆይ እናቴ ብሩኬ። ሰላምን አሳምኗት ከቤት ተደብቃ እንድትወጣ መኩራታል፣ ማለት ነው በዚህ ሳምንት ቤተሰቦችሽን ተደብቀሽ ልብስ ብቻ መያዝ ነው የሚጠበቅብሽ። በሰርቶ ክፍያ ትሄጃለች፣ ከአዲስ አበባ ትወጫለች። ከዛ በኋላ ቤተሰቦችሽ የትም አያገኙሽም። አንቺ ያሰብሽውና ያቀድሽውን ነገር ማንም አያውቅብሽም። እኔ ወንድምሽ እያለሁልሽ በገንዘብ እጦት ምክንያት የሰው ሀገር መሄድ ስደትን አትቀሪም ለእናትሽም ትተርፊያለሽ በሚል ሰበብ እንግዲህ ሰላም ከቤት እንድትወጣ አድርጓታል። በስተመጨረሻም ናቲንና ሀቢቲን ሳትሰናበት ተደብቃ በእኩለ ሌሊት ሳይነጋ ወጥታለች ከቤት ማለት ነው ማን ይደርስላት ይሆን ወይስ ብሩኬ እንዳቀደው ከሀብቲ ተደብቆ ማለቴ ሀብቲን ደብቋት ሰላምን ወደ ውጭ ሀገር ሊልካት ይሳካላት ይሆን የሚለው ነገር እንግዲህ ያሳስባል ነገር ግን ሰላም እና ብሩኬ ተቀጣጥረው መንገድ ላይ ሲያወሩ በነበረበት ሰዓት የናቲ ጓደኛ አይቶ ነበር እንዲሁም ደግሞ ሰላም ጋር ይተዋወቃል እዛ ቤት ስለሚመጣ ሰላም ከማ ጋር ቆማ እንደምታወራ አይቶ ነበር። ተደብቆ ወደ ቤትም ተመልሶ ነበረ። እነሱን ሁለቱን መንገድ ላይ ካየ በኋላ ናቲ ጋር ሲደርስ እህት ሰላም የት ነው የሄደችው? ሲለው ቤተ ክርስቲያን የሄደችው። አይ ሰው ይሄ ልታገኝ የሄደች መስሎኝ ነበረ ሲለውም ደንግጦ ነበረ። ከዛም በኋላ አደባብሶ ነበረ ያለፈው የናቲ ጓደኛ ማለት ነው። ሰላም አሁን ሁሉም ነገር ተሳክቶላት ከቤት ወጣለች። ለሐቢቲም አልተናገረችም። ማንም ነገር አያውቅም ከቤት ለምን እንደወጣች። ሁሉንም ደብቀሽ ነው መውጣት ያለብሽ። ሐቢቲም ለአንቺ ስለምታስብልሽ አሁን ላይ ሊያስቀሩሽ ይችላሉ። እኔ ደግሞ በፍጥነት ሁሉንም ነገር አሳክቼልሽ፣ በቅርቡ ደግሞ ወደ ውጭ ሀገር የሚሄዱ አሉ። በአይሮፕላን ሳይሆን በመኪና ነው የምትሄጂው እኔ እኮ ብር የለኝም፣ በብር ምክንያት የምቀር መስሎ ነበረ ስትለው እኔ ወንድምሽ እያለው ልሽ በሰርቶ ክፍያ ነው የምትጂው ብሏታል ማለት ነው። ስለዚህ አሁን ላይ ማንንም ማስቸገር አትፈልግም። ቤተሰቦቿ በየጊዜው ሲደውሉላት ቤታችን ዝናብ ሲዘንብ እያፈሰሰ ነው፣ አባትሽም ታሟል የሚል ብቻ ነው ጆሮዋ ውስጥ የሚያቃጭለው ማለት ነው ለእናትና ለአባቴ ሰርቼ እከፍላቸዋለሁ እንዲሁም ደግሞ ትልቅ ደረጃ ላይ አደርሳቸዋለሁ፣ አሳልፍላቸዋለሁ በሚለው ነው አሁን አስባ ተደብቃ ካብቺና ከናቲ የምትሄደው ማለት ነው። ናቲ እውነት ይሄ ነገር ከሰማ በኋላ ወደ ውጭ ሀገር ይሄዳለሁ የምትለው ከሆነ ሰላም እንደምከለክላት ስለምታውቅ ነው ከነሱ የደበቀችው ማለት ነው። በብዙ ውሸቶች እንግዲህ እሷን አሳምኗታል ማለት ነው። ብሩክ ስለዚህ ብሩክ ብዙ ሴቶችን በዚህ መልኩ ነው ወደ ውጭ ሀገር የሚልከው፣ ትክክለኛ ደላላ እንዳልሆነ ብዙ ደላላዎች ደግሞ የሰው ህይወት ላይ እንደሚጫወቱ ለሰላምም አጫውታ ነበረ። ሀቤቴ ከደረሰባት አንጻር ማለት ነው። ውጭ ሀገር ወይ ደግሞ አረብ ሀገር ላይ ስትኖሪ እዚህ ሆነሽ እንደምታስብ አይደለም። እኔ በህይወቴ ወደ ውጭ ሀገር ከሄድኩ በኋላ ብዙ ፈተናዎችን አይቻለሁኝ ብላም አጫውታታለች እናም ጥሩ ቤት የገባች የእሷ ጓደኛ አውርታ ነበረ። እንዲሁም በቪዲዮ ኮል ሰላምንም አገናኝታ ነበረ ያለፈው ክፍል ላይ ማለት ነው። ያንን ነገር ግን ትታ እሱ ስልክ በድብቅ ተቀብሎ ሲያወራት ስለነበረ ያ ነገር ደግሞ አሳምኗታል ማለት ነው። በቅርብ ጊዜ ውስጥ ሄደሽ ለቤተሰቦችሽም ትሆኛለሽ፣ ራስሽንም ትለውጫለሽ፣ እኔ ወንድምሽ አለሁልሽ። እሷ ደግሞ ከሰማች ታስቀርሻለች፣ ስለዚህ እኔ በቅርቡ እልክሻለሁ የሚል ተስፋ ስለሰጣት ይህ ነገር አምናለች ማለት ነው። ስንቶቻችንን ደላላዎች ትክክለኛ ናቸው ብለን ራሳችን አሳልፈን ወደ ውጭ ሀገር ለመሄድ ለሰዎች የምንሰጠው ሀቢቲም በዚህ መልኩ ነበረ ሄዳ ጉድ ሆና የመጣችው ማለት ነው። በኋላ ራሱ ነው እንግዲህ እንደ ደላላ ሆኖ፣ ግን ደላላ መሆኑን ደግሞ አላሳወቀም። ሌሎችን ሴቶች በዚህ መልኩ ነበረ የሚልካት። ሀቢቲ ግን አሁን ላይ ብዙ ስራዎችን እየሰራች ነው። ሀቢቢ በምትለው ሰው ግን በጣም እየተሸወደች እና እየተበላች ነው ያለችው ማለት ነው። ውጭ ሀገር ላይ ሰርታ የላከችውን ብር እንኳን አሁን ላይ አልጠየቀችም። ምን አይነት ስራ እንደሚሰራ አታውቅም። ሀቢቢ እንግዲህ ወይ ደግሞ ብሩክ ለሀቢቢቲ የሚለው እያንዳንዱ ቃላት ለሷ ምንም ግልጽ አልሆንላትም ማለት ነው። አሁን ላይ እናትና አባቴ እያስጨነቁኝ ነው። ከአረብ ሀገር የተመለሰችን ሴት እንዳገባ ፈቃደኛ አይደሉም። በራሳቸው ምርጫ የመረጡትን ሴት ነው ሊድሩኝ የሚፈልጉት የሚለውን ነገር አውርቷ ስለነበረ አሁን ላይ መጫንን አልፈለገችም። እሱም ናቲም ጠይቋት ነበረ አጠይቀሸዋለ ወይ ምን አይነት ሁኔታ ውስጥ ነው ያለው ብሎ ቢጠይቃትም አሁን ላይ አላነሳውለትም። እሱም ደግሞ ስለዚህ አላወራኝም። እናም ብዙ ጭንቀቶች ውስጥ ያለው አሁን ላይ ችላ ብየዋለውኝ ምን ነው አንተ ቦታ አልሰጠሀልኩ እንዴ ማለቴ አጨናነኩ እንዴ ወይ ደግሞ ቤት ፈልጌ እወጣለሁ ከቤት እወጣልሃለሁ እያለችው ነው ያለችው እሱ በብዙ ነገር የሱን ሴራ ስለሚያውቅ እሷ ይህ ነገር ግልጽ እንዳልሆነላት ስለሚያውቅ በምን መልኩ ፍቅሩን እንደሚገልጽንለት እና እንዲሁም ደግሞ የሀቢቢ ወይ ደግሞ የብሩክን ተንኮል እንዴት አድርጎ እንደሚነግራት ግራ ገብቶታል ማለት ነው። እውነቱን ከተናገረ እሷ አትቀበለውም። ሀቢቢን ብቻ ስለምትጠላ ነው እንደዚህ ልትለን የምትችለው እንጂ ሌላ ነገር ኖሮክ አይደለም። አንተና እሱ ለምንድን ነው የማትዋደዱት የሚል ጥያቄ ነው በእርግጠኝነት የምታቀርብለት። ግን ደግሞ ናቲ እሷን ያፈቅራታል፣ ይወዳታል። ሀቢቢ ወይ ደግሞ ብሩክ ለእሷ እንደማይገባትና ቤት እየሰራው ነው ብሎ ብር ሲቀበላት ነበረው ውሸት እንደነበረና ይህን ነገር ካወቀች በኋላ ደግሞ እሷ የአይምሮ ህመምተኛ ትሆናለች ብሎ ስላሰበ ሁሉንም ነገር አልነገራትም። ለሀቢቲ ሀቢቲ አሁን ላይ ደላላውን እየተከታተለች ነው ያለችው። ብዙ ወረቀት የስም ዝርዝር ያለበት ወረቀቶችን ወስዳ ነበረ እየደዋወለች እየጠያየቀች ነበር። ውጭ ሀገር ላይ የላካቸውን ሰዎች እንግዲህ አንዳንዶቹ ልጆቻቸውን አጥተዋል፣ ሞቶባቸዋል። ያንን ነገር ሁሉ እያጣራች ነበረ። እናም ደግሞ አሁን ላይ ወደ ውጭ ሀገር ለመላክ ስም ዝርዝር ያለበት እናም አንድ ሁለት ሰው አግኝታለች። ከዛ በኋላ አንዷ ልጅ አድናለች። አንዷ ደግሞ ሁለተኛ ስልኬ ላይ እንዳትደዊ ብላ አስፈራርታታለች ማለት ነው። አንድ ሰው ህይወት የአንድ ሰው ህይወት ማዳን ማለት ቀላል አይደለም ሀቢቴ። አሁን ላይ አንዷ ልጅ አድናታለች። ልክ ብሩክ ሲደውልላት በስድብ ነበር ያጠረገረገችው ማለት ነው። ስለዚህ አንድ ሰው አድናለች ሀቢቴ። አሁንም በድጋሜ የደላላው ቢሮ ሄዳ ነበረ ህፃን ይዞ ስለነበረ በህፃን አሳባ ፎቶ እንነሳ በሚል ወረቀት ላይ ያለውን ስም ዝርዝር ኮፒ አድርጋ ነበረ፣ በስልኳ ማለት ነው። በዘዴ ሴት ልጅ መለኛና ብለሃተኛ ነው የሚባለው እውነት ነው ማለት ነው። ሀቢቲ አሁን ላይ የባሏን ሴራ ወይ ደግሞ የብሩክ ሀቢብ የምትለውን ሴራ አልደረሰችበትም እንጂ ይሄኛውን የዚኛውን ደላላ ሴራ እያንዳንዱ ነገር እየተከታተለች መረጃ እየተቀበለች ነው ያለችው ማለት ነው። ግን ደግሞ ናቲ ስለ ብሩኬ ሊነግራት ብዙ ነገሮች ግልጽ እንዲሆንላት ጫፍ ጫፉን እየነገራት ቢሆንም እሷ ግን ልትነቃ አልቻለችም። ምክንያቱም ለሀቢቢ ያለው ጥላቻ ነው እንጂ ሀቢቢ እኔን አይጠላኝም፣ ስንት ነገር አሳልፏል ያኔም ደግሞ ቦሌ ላይ ያልተቀበለኝ ያኔ ታስሬ ያለው ብሎ ባሰበበት ሰዓት እናም ደግሞ የቤተሰብ ጫና ስላለበት ነው እንጂ የኔ ሀቢቢ እንደዛ አይደለም፣ ይወደኛል፣ ያፈቅረኛል ባሌን ደግሞ የወደፊት የልጆቼ አባት እንዲህ በዚህ መልኩ እንድትናገረው አይፈቅድልህም። ወንድሜ ስለሆንክና ስለማከብር ነው አሁን ራሱ ቤት ውስጥ እየኖርኩኝ ያለሁት ብላ አስጠንቅቃ ስለነበረ ናቲም ልጫናት አልፈለገም ማለት ነው። የናቲ ጓደኛ ደግሞ ብዙ ጊዜ ለምንድነው ፍቅርህን የማትገልጽላት እናም ደግሞ የሰውዬውን ሴራ ወይ ደግሞ ሀቢቢ ለተባለው ሴራ ለምንድን ነው ግልጽ አድርገ የማትነግራት፣ ይህንን ነገር እንኳን ብነግራት እኔን ነው የምትጠላው እንጂ እሱን አትጠላም። እናም ደግሞ ትጎዳለች። አንዳንድ ጊዜ እንደ አይምሮ በሽተኛ ስለሚያደርጋት ይነሳባት ይሆን እንዴ ብዬ እፈራለሁ። አሁን ላይ ግን ያ ነገር ትቷታል ይመስለኛል። እናም አሁን ላይ ሳታማክረኝ ነው ወደ ውጪ የምትወጣው። እናም ደግሞ ስትመለስም ቤት ውስጥ አንዳንድ ጊዜ ትጨናነቃለችው የሚል ነበረ ለጓደኛው ሲለው የነበረ ማለት ነው። ውጪ ወጣ። እንግዲህ አንዳንድ መረጃዎችን ተቀብላ ነበረ ወደ ቤት የተመለሰችው። ከዛ በኋላ እንግዲህ ሰላም ከእሷ ፍቅረኛ ጋር እንደ እያወራች ነበረ። ከዛ እሷ በር ከፍታ ስትገባ ደንግጣ ነበረ። ምክንያቱም ከሀቢቢ ወይ ደግሞ ከብሩክ ጋር ነበረ ስታወራው የነበረው ማለት ነው። ይህ ነገር ደግሞ በምስጢር ያዢ እንዳትነግራት ለሀቢቢ ብሎ ስላስጠነቀቃት ለናትና ለሀቢብቲ አልተናገረችም ማለት ነው። መደበቋ እንግዲህ ለእሷ አደጋ ነው ማለት ነው። ሰላም ሰላም አሁን ማንም አላያትም። ከቤት ወጥታለች። ምን አይነት ነገር ያጋጥማት ይሆን? ከአዲስ አበባ መውጣት አለባት። ከአዲስ አበባ ካወጣናት በኋላ ቶሎ ብለን መላክ አለብን። የእሷን ፕሮሰስ ቀድመ እንድትጨርስልኝ ይፈልጋለው ብሎታል ማለት ነው ለደላላው። እንግዲህ ሰላም በዚህ መልኩ ተሸውዳለች ማለት ነው አሁን ላይ ሀቢቲ አውቃ ተንኮል ያሰበችባት ነው የሚመስላት ማለት ነው ሰላም። እናም ደግሞ ናቲ ቀርቦ ሰላምን ብዙ ጊዜ ችግሯን አይጠይቃትም። አንዳንድ ጊዜ ሰዎች ከኛ ምን ይፈልጋሉ፣ ምን ይጨንቃቸዋል ብሎ ጠጋ ብሎ ሰዎችን ማወያየት፣ አብሮ ማውራትን ጭንቀትን ይቀላልና ማለት ነው። እሱ ደግሞ ይህንን ነገር አላደረገም። ምክንያቱም ሁሉም የራሱን ጭንቀት ብቻ ነው ማለት ነው የሚመለከተው። ናቲም አሁን ላይ ሀብቲን በጣም ስለሚያፈቅራት ስለ እሷ ብቻ ነው የሚያስበው። እናም አንተም የእሷን ችግር ቁጭ ብለህ ከእሷ ጋር ማውራት አለብህ መጠየቅ አለብህ፣ ብቸኝነት እንዳይሰማት። አሁን ላይ በብዙ ነገሮች እየተጨናነቀች ነው ያለችው ሰላም ብላ እንግዲህ፣ ሀብቲም ለናቲ ነግረዋለች ማለት ነው። ከዛም እሱም ቀነቀጠሉ እየሰጠ ነበር ሰሞኑን ትክክል አይደለሽም ምን ሆነች ነው ብሎ ቢጠይቃትም እሷም ለመናገር ፍቃደኛ አልነበረችም። ሰላም ማለት ነው ሁሉንም ነገር በድብብቆች። ወንድሜ እንግዲህ በሰላም እንድመለስ ፈጣሪ ይርዳኝ፣ ለአንተም እንግዲህ አንድ ቀን አሳልፍልሃለሁ ብላ ነበረ እያየች ከቤት ወጣችሁ። አይ ሰላም ምን ያጋጥማት ይሆን? የሰው ሀገር እዛው ሀገር ቤት ሆነን ስን እንደምናስበው አይደለም። ከሀገር ከወጣም በኋላ ብዙ ፈተናዎች ነው የሚደርስብን። ብሩክ ለሰላም ሲላት የነበረው እዛ የምናውቀው ሰዎች ናቸው የሚቀበሉ፣ ሀበሻ ነው የሚቀበል። ስለዚህ ምንም አትጨናነቂ። እዛም የምትቀጠሪበት ቦታ እኔው ራሴ አመቻችልሻለሁ። እናም ለአጤዎች ጋር ነው። ስለዚህ ብዙም የስራ ጫና አይኖርብሽም ለራስሽም ለቤተሰቦችሽም ታሳልፊያለች። ስላት እንግዲህ ወላዲት ትክፈል እኔ ምን እላለሁኝ ብላም እሱን መርቃለች። ምን አይነት ሴራ እንደሚያሴር እናም ደግሞ ተንኮለኛ እና የሰው ገንዘብ እንደሚበላ አታቅም። ሰላም የብሩኬን ሴራ ማለት ነው። ሀቢቴ እንግዲህ የደላላዎችን ሴራ ለማግኘት ነው አሁን ላይ ደፋ ቀና እያለች ያለችው ማለት ነው። ሞገስ ከማን ጋር እንደሚሰራ አታውቅም። ቢሮ ስትሄድ እሱን ብቻ ነው የምታገኘው። አጋጣሚ ሆኖ እንኳን ሁለቱ አንድ ላይ ሆነው አንድ ቀን አግኝታ አታውቅም። እናም በፊትም ያልገደለችው ሞገስን መርዝ ጨምራ ውሃ ውስጥ ልሰጠው ነበረ። ግን ደግሞ እሱን ከገደልኩት ሌሎች ደላሎችን ምክንያቱም ከእሱ ጋር የሚሰሩትን ሰዎች አላገኝም፣ ስለዚህ መሞት የለበትም ብላ ነበረ እየተወችው። አሁን ላይ ግን አላገኘችም። ግን ብዙ መረጃዎችን ከዛ እየተቀበለችና እየወሰደች ነው ያለችው። ይህ ነገር ይሳካላት ይሆን ለሀቢቴ? እናም የባሏን ሴራዊ ደግሞ ሀቢቢ የምትለውን ሴራ ካወቀች በኋላስ ምን የምታደርግ ይመስላችኋል? ክፍል አምስት ላይ ይዘው ሁልን የሚመጡ ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መጅኑን ተከታታይ ድራማ ክፍል አራት ተለቆ ነበር። ክፍል አምስት እስኪለቀቅ ድረስ ይህንን ቪዲዮ ላይክ በማድረግ ያበረታቱኝ። መጅኑን ተከታታይ ድራማ እንግዲህ ውጭ ሀገር ወይ ደግሞ አረብ ሀገር ላይ የሚሰሩ ለሚሰሩ እህቶች ትምህርት ይሆን ዘንድ ነው የተሰራ። እውነተኛ ታሪክ ላይ የተሰራ ስለሆነ ሁላችንም ብናዳምጠውና ብናየው ጥሩ ነው የሚሆነው፣ እንማርበታለን። የናቲ ጓደኛ እንግዲህ ሰላምን መንገድ ላይ ደግሞ ከጎረምሳ ጋር እያወራሽ ነበረ፣ ምንድን ነው አሁን ላይ ፍቅር ምናምን ጀመረሽ እንዴ እያለ እየተናገራት ነበረ። እረ እኔ ምን ማንም ከማንም ጋር አላወራውም ነበር ብላ ነው እየዋሸችው ማለት ነው። አሁን ላይ ከቤት እንደወጣች ከእንቅልፍ ከተነሱ በኋላ ከሰሙ ወይ ደግሞ የናቲ ጓደኛ ከሰማ በኋላ ያየውን ነገር በእውነት ሲነግረው ይቺ ልጅ የሄደችበትን ቦታ ካወቁ በኋላ እሷ ከአዲስ አበባ ሳትወጣ ሊደርሱላትም ይችላሉ ማለት ነው። አሁን ላይ እሷ የእናቷ እንባ ወይ ደግሞ ለቤተሰቦች አሳልፋለሁ የሚለውን ብቻ ነው የያዘችው። የሰው ሀገር ከመድረሳችን በፊት ብዙ ፈተናና ስቃይ እንደሚደርስ እስካላየን ድረስ አንማርም ማለት ነው። ብዙ ጊዜ ስደት ነው እንደ አማራጭ የምንወስደው፣ በአቋራጭ እንግዲህ ሰው ሀገር ላይ ከሄድን ለቤተሰቦቻችን እናሳልፋለን፣ ለእናት አባቶቻችን እንደርሳለን ብለን ነው የምናስበው። የስራ ሰው ከሆን ኢትዮጵያ ውስጥም ሰርቶ መለወጥ አለ እና ሰላም፣ እንግዲህ አሁን ላይ ያለችበት ሁኔታ ክፍል አምስት ላይ የምናየው ይሆናል። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ።